ዳኒ ማለት ነው፣ ምን ነው ሀይሚን ከብሩኬ በላይ ያውቃት ከብሩኬ በላይ በአንድ ወር ራሱ የሞላችሁ አይመስለኝም። እኔ በዩቱብ ስትመጡ ከሀይሚ ስታገኛት አንድ ወር ራሱ የሆነ አይመስለኝም። ስለዛ የሀይሚን ጉዳይ ለብሩኬ ብተውለት፣ ያው በሀይሚና በብሩኬ ሰበብ መቶ ሺህ ገብታል አይደል? ከፋም ወረደም ያው በሀይሚና በብሩኬ ሰበብ ነው መቶ ሺህ የገባውና መቶ ሺህ እኔ ዘንድ አይንን እንደው ከብሩኬና ከሀይሚ ላይ ብታነሳልን። የእውነቴን ነው ብለ ዝም ብለህ ደክማለህ እንጂ ሀይሚ የብሩኬ ናት። ሀይሚን ማግኘት አትችልም። የእውነቴን ነው የምልህ ምኞህ ሊኖር ይችላል። ሀይሚ ግን ለአንተ የሰጠች ቦታ በሌላ እንድታይ አድርጎ ከሆነ ተሳስታል። ይሄ ስህተት ነው። ምናልባት ሀይሚ ያው በምታከብርህ ልክ እንደ ሰው የሰጠች ቦታ ይኖራል እንጂ በሌላ ካሰብ ያ የብሩኬ ቦታ ነው። በሀይሚ ልብ ውስጥ መቼም ልገባ አይችልም። ሲቀጥል ደግሞ ሀይሚ ለብሩኬ ተውለት። ሀይሚ ለብሩኬ ተውለት። ምክንያቱም አንድ አመት ከምናምን ክፉንም ደጉንም እያሳለፉ በደስታም በዛቅም ሲከፉም እየተከፉ ሀይሚ ስትከፋ ብሩኬ እየተከፋ፣ ብሩኬ ሲከፋ ሀይሚ እየተከፋች አንድ አመት ከምናምን አብረው የመጡ እነሱ ሁለቱ ይተዋወቃሉ ይለያያሉ ብለህ አስበህ ከሆነ በዛውም ልክ ደግሞ ስታሽቃብጥ እያየው ነበር ሀይሚ እያመሰግናሉ። የትናንቱ ቪዲዮ ልክ ነው፣ ደስ አለ አይደለም። እጅን ከዳኒላ አንሳ ምናምን ብላ ብሩኬ የሆነ መሰለህ እንዴ? አይደለም እኮ ብሩኬ ስለምትወደው ነው። ብሩኬ እንዳይጎዳባ ስለፈለገች ነው እንጂ አይምሰል ወዳክ ወንደሞ፣ አንተ በምታስበው ልክ አይሚያስባኝ ነው ብለህ ካሰብክ ስህተት ነው። ሲቀጥል ቲክቶክ ላይ ገልብጣችሁ ምናምን እንዴ? በደንብ ጥፋትን ያስገለበጠ ሚዛናዊ ሆኑ አንዳንድ ዩቱበሮች፣ ዩቱበሮችንም ለማስፈራራት ያቀጣል ደግሞ እንዴ። መቶ ሺህ እራሱ እኮ የገባው በሀይሚና በብሩኬ ሰበብ ነው። አይገርምም? ስለዛ ዩቱበሮችንም ለማስፈራራት የሞከርክ ያየን ነው። ቲክቶክ ላይም እየገለበጡ ይነዋል። ቲክቶክ ላይ እንዲገለብጡ ያደረገ ስራህ ነው። ማንም ሰው በሰራው ልክ ነው የሚከበረው፣ በሰራው ልክ ነው የሚዋረደው ማለት ነው። ስለዛ ራስንም የምታስከብረው ራስን እጅህን ከብሩኬና ካይሚ አይንህንም ልብህንም ከነ ብሩኬና ካይሚ ላውጣ ብንልም እምብዬው አሻፈረኝ አልክ። ታዲያ የብሩኬና አይሚ አድናቂዎች ምን የሚጠብቁ መሰለ ሃይሚን ለአንተ አሳልፈው የሚሰጡ ይመስላል። ሲቀጥል ሀይሚና ብሩኬ የተጣሉ ማለት ተለያዩ ማለት እኮ አይደለም። ሀይሚ ጥግ ድረስ ነው ብሩኬ የምትወደው ስለማታቅ ነው እንጂ ቡሩኬም እንደዛው። ካየህ ደግሞ ቡሩኬም ነግረሃል። ሀይሚ ምንም በእኔ ጉዳይ አገባን ብትልህ ራሱ ጥግ ድረስ በሀይሚ ይጋፈጣል። የእውነት ነው። ምን ማለት ነው? ሲቀጥል ወንድሞቹ ከፈለጋችሁኝ ቡታጀራ ምናምን እመጣለሁ አልከው። ደና አርገው ብሩኬ ደና አርጎ እንዳስተናገደ እነሱም ያው ብታጀራ ለመሄድ አይጠበቅብም እዚያ ያለበት ኑ ብትላቸው ይመጣሉና ብታጀራም ከሄድክ ያው በደንብ አርገው አስተናግደ ይሸኘዋል። ምክንያቱም ራስን ልታስከብር አልቻልክም። አሁንም ደግሞ እያቀሳሰረ ነው። ቤተሰቦች ሀይሚያ መሰግናለው ሀይሚ የ18 ዓመት ልጅ አይደለችም። በራሷ መወሰን ትችላለች። በቃ ተወኝ፣ ጊዜ ስጠኝ ካለችም ደግሞ ልጅቷን ልታስገድዳት አይገባም። በፊትም ብሩኬን ዝም ያልኩት ለሀይሚ ብዬ ነበር። አሁን ግን እኔ ብለ ምንም ነገር አታድርግ አልልህም። ምናም ብላ ፈቅዳልኛለች ከዚህ በኋላ ለሀይሚ ክብር ብዬ ነበረ። ባለፈም ሲመታ ይህን ዝም ያልኩት ለሀይሚ ኢንስፔክት መያረ የሆነ እንግሊዘኛዋ በቃ አለ አይደል፣ ክብር ማለት ነው። በቃ እንደዛ ምናም ብዬ ነበረ። ምናረባክ ለሀይሚ ክብር ብለ እውነት በል ሀይሚ ደና ብሩኬ ደና አድርጎ ያስተናግዳል። እውነቴን ነው የምልህ። ስለዛ ብሩኬ ሀይሚችሁን አንተ አደለህም። ጊዜ እንዲሰጣት ለብሩኬ የምትነግረው አንተ አደለህም፣ እራሱ ብሩኬ ያውቃል። ተጣሉ ማለት ተለያዩ መሰለ እንዴ? ልብ ለልብ ተሳስረዋል እኮ ብሩኬና ሀይሚ። ላንተ መስሎ ነው እንጂ ማለት ነው። እንዳንተና እንደ ሰው ሲመሰሉ እንዴ? እንዳንተና እንደ ሰው ሲያስመሰሉች መሰሉ እንዴ ዳኒ አይደሉም። የእውነት ልብ ለልብ ተሳስረዋል። ስለዛ ብሩኬና ሀይሚ የሆነ ነገር ውስጥ ገቡ ብለ እችን ክፍተት እየተጠቀምክ የብሩኬ ደግሞ ደካማጎን ጎን ሀይሚ መሆኗን እያወቅ የምትጠቀማትን ቃል ብታስወግድ ሚዛናዊ ሆኖ ሆኖ ምትለው ደግሞ ሚዛናዊ እንድትንሁን ይቅርታ እኮ ጠየቀ። ቡሩኬ ባጠፋው ልክ ይቅርታ ጠየቀ። ይቅርታ አንቀበልም ብለን ነው እዚህ ደረጃ የደረስከው ማለት ነው። በፊቱንም ይቅርታ እንደጠየቀ እንደ ሰው በክብር አክብሮ ይቅርታ እንደጠየቀ ይቅርታውን ብትቀበል ኖሮ እዚህ ደረጃ አትዳረሱም ነበር። ቡሩኬ ጨዋ ቤተሰብ ያሳደገው እናትም አባትም ሆና ጨዋ እናት ያለው ልጅ ነው። ይቅርታ አጠያየቅ ትግስትን ጥግ ድረስ መሄድ ይችልበታል። ከትግስቱ በላይ ስትሆንበት ያንንም እርምጃ የወሰደው ማለት ነው። ምኑን አይተን ሚዛናዊ ንሆን? አንተም ሰው ሲኮ አላማቸው እንዳይነስ ስለሆነ ነው ሚዛናዊ መሆን ያውቃተን ማለት ነው። ስለዛ ምልልነው አሁን ሀይሚን ለብሩኬ ታውለት። እሺ ለብሩኬ ታውለት። እነሱ ሁለቱ በደንብ ይግባባሉ፣ ይተዋወቃሉ።